እሷንም በስነ ስርዓቱ የተጋባ ነው። በሰማኒያ በጣም ነው መወዳት፣ በጣም ነው ማፈቅራት። እንደውም ከልታት፣ አንድ ቀን ከሞገስ ጋር ተያይዘው ሲሄዱ አየውና በቃ አላቅም። በጣም በቃ አይቻት ደነገጥኩኝ፣ ያለው በጣም ወደድኳት ከመጠን በላይ። አይ ነጥቄ የራሴ ማድረግ አለብኝ ይችል ልጅ በሚለው ከአየዋት ቀን ጀምሮ ጥያቄ የሆነብኝና ከልታት፣ አንድ ቀን ሞገስን በጩቤ ወግቼው ሉላን ነጥቄው ስጄበት የሰማኒያ ሚስት ያደረግኳት አየሽ ስለማፈቅራት ነው እሷን ስለመወዳት ነው የማልነካት የማልገላት በባለፈው እንደዚህ በፎቅ ራሷን ጥላ ልትገል ስትል ታደግኳት ለምን ሉላን ስለመወዳት ማጣት አልፈልግም እኔ እሷን ካጣው አብዳለሁ ነው የሚለው ዝና ምንድ ነው የሚለው እኔ ሉላን ካጣዋት አብዳለሁ በእሷ ምክንያት ብዙ ነገር ሆኛለውኝ ስለዚህ አሁንም ሞገስን ገለን እም የማህሌት እና የዝናሻ ሞገስን ያለው አሁንም ሉላን ለመውሰር ነው። እናም በባለፈውም ለማሳገት ጥራ ነበረ፣ አልተሳካላትም። በየትኛውም መንገድ በየትኛውም አቅጣጫ እንደምንም ሞገስ መሞት አለበት እያለ ዝና እያወራ ይገኛል። ማህሌትም አዎ እኔንም አሰቃይቶኛል ሞገስ መሞት አለበት እያለች ነው። ሲቀጥልም ከአጋቹ ጋር እያወራ ነበረ። ዝና ያለውን ነገር ከማህሌት ጋር ጨርስ፣ እኔ ደግሞ የምትፈልገውን ነገር ገንዘብ ከሆነ ነገሮችን ሳታስተካክል ሳታጠናቅቅ ገንዘብ የሚባል እንዳጠይቀኝ፣ ትክክለኛ ሉላ በእጄ ላይ ስትገባ ሞገስም ሲሞት ነው በመቃብሩ ላይ ሄጄ እየሳኩኝ ከዛም በኋላ የምሰጥ ገንዘብህን። ያለውን ነገር ለመሐሌት ነግሬያታለሁ፣ ከእሷ ጋር ጨርስ እያለ ሲያወራ እዛም አጋቹ ምንድን ያለው ዝና፣ አንድ ነገር ልንገር አለው። ምንድነው የምትናገረው እንዴ? ተደፋፈርግኝ እኮ እኔ እኮ ዝነኛ ነኝ አታውቀኝም እንዴ? ሲለውም ይቅርታ፣ ግን አንድ ነገር ልንገር እሱ ምንድን ነው ሲቆይ፣ ይቺ ልጅ ከዚህ በፊትም እንደዛው አምልጣለች። አሁንም ደግሞ ሳትፈልግ ቀርታ እንትን ደብድባ ከቤት ወታለች። ስትወጣ ሞገስ ተቀብላት፣ ሞገስ ተቀብሎ ደብቋታል። እና ይቺ ልጅ ካላፈቀረችክ፣ ካልወደደችክ ለምን አትዋትም? አለ እንዴ። እኔ ያልኩትን ስራ ስራ እንጂ ምን አገባ ከወደደችኝ አልወደደችኝ እኔ እኮ በጣም ነው መወዳት እኔ በጣም ነው ማፈቅራት ምን አገባ ከአንተ ምን ቤት ነህ ስራ ያልኩትን ስራ በጥንቃቄ የማትሰራ ከሆነ መቼም ቢሆን ገንዘብን አታገኝም አለው እሱ አያሳስብ ግን የማትወድ ከሆነ ለምንድን ነው እሷ የምትሰቃየው አንተስ በመሀል የምትሰቃይበት ምክንያት ምንድነው እዚህ ጋር በግዴታና በገንዘብ ሳይሆን ፍቅር በውዴታ ነው እና እሷም ስታፈቅር ያንተም ደግሞ ስታፈቅራት የሁለታችን ፍቅር አንድ ሲሆን ነው የሚያምረው እንጂ እሱ አትወድህም። አንተ ግን በጉልበት በብር የራስ ለማድረግ ብትጥርም ከአንዴም ሁለቴም አምልጣለች። አሁን ደግሞ ሞገስ ደብቋታል። ታዲያ ለምሮ ማታዋት እያለ እየተደጋገመ ሲያወራ አሁንስ አበዛከው፣ አሁን ቶሎ ከመኪና ይወረዳ ለው ለማንኛውም ችግር የለም የምትለውን ሁሉ ለማድረግ ዝግጁ ነኝ እና ሉላ በእጅግነት ገባ አደርጋለሁ ብሏል። አጋቸው ማለት ነው። ለምን ሞገስን ገልሆ ሉላን አምጥቶ ለዝና እንዲሰጥ ዝና አናግሮታል። ከማህሌት ጋር በባለፈው በስልክ አውርቶ ነበረ እና ጦርነቱ ተጀመረ ማለት አሁን ነው። የማህሌት ሀሳብ የማህሌት እቅድ ደግሞ ከኤፍራታ ጋር ምንድን ያለችው? ኤፍራታ እህቴ እንደውም እኮ ዝና በጣም ሀፍታም ነው ብራለው በዛ ላይ ጀግና ነው። የእምሬን ነው መለሽ? እንደውም ላግባሽ ቢል አይኔን ያው አይኔን ሳላሽ ነው እሸምለው። ግን እሱ አያገባኝም አይፈልገኝም። ነጋጠባ ሉላ፣ ነጋጠባ ሉላ፣ ነጋጠባ ሉላ የሉላን ስም በየደቂቃው በየሰከንዱ ይጠራል ያለች ላይ ፍራት ስትናገር፣ ፍራታ ደግሞ እህቴ ተረጋጊ፣ መስሎሻል እንደሆነ አይወልሽ ይገልሻል። ቢያገባሽ ራሱ እንደ ብሩክ የሚምር መስሎሻል? ብሩክ እንደውም ትንሽ ይራራል፣ ደግሞም ጥሩ ነው ው ዝና ዝና ከአንዳንድ ከግርግዳው ጋር አጣብቆ ቁም ስቃይሽን ነው የሚያሳይሽ። ስለዚህ ይሄን እንኳን አትድፈሪ፣ እኔ ድፈሪ አልልሽም ስትላትም ይሄንን እድልማ መጠቀም አለብኝ፣ አሁኑ ኩዱላ ስለሌለች ስለምትናፍቀው በዛ አጋጣሚ ገብቼ ማማልል አለብኝ አለች። ይ ዝና መስሚያ ወጥጥ ነው የምሬ ነው ምላቸው። በነገራችን ላይ ዝና መስሚያ ወጥጥ ነው በቃ ምክንያቱም እዚህ ጋር ፍቅር ቀልድ አይደለም። አንዴ አንድ ሰውን የምሬ ነው ምላችሁ ከልባችሁ ካፈቀራችሁት ያ ያፈቀራችሁት ሰው ከልባችሁ መቼም ቢሆን ሊወጣ አይችልም። በቃ ፍቅር ቀልድ አይደለም በነገራችን ላይ እና የእውነት ስለሚያፈቅራት ስለሚወዳት ነው። በእርግጥ አዎ፣ እሱ ቤት ስትኖር ለአስር ዓመታት በስቃይ በጭንቅ የፀሐይ ብርሃን ናፈቀኝ፣ ውጭ መውጣት ናፈቀኝ፣ አየሩን ናፈቀኝ እያለችም አያስወጣትም። ለምን? ስለሚቀና ሌላ ወንድ እንዳታይና ሌላ ወንድ እሷን እንዲህ ስለማይፈልግ ማለት ነው። እንጂ የመጨረሻ ክፉ ቢሆን ኖሮ እስካሁን ይገላት ነበር፣ ያሰቃያት ነበር። በባለፈው እንደውም ራሷን ልታጠፋ በፎቅ ላይ ራሷን ልትወረውር በወጣችበት ሰዓት እግሯን ጎትቶን ያዳናት ማለት ነው። ለምን? ስለማይጠላት ነው ስለሚያፈቅራት ነው። በእርግጥ እሷን ቤት ውስጥ የሚደብቃት ስልክ የሚከለክላት፣ ከማንም ሰው ጋር እንድትገናኝ አይፈልግም። ለምን ስለሚቀና ስለዚህ፣ በጣም ከመጠን በላይ ስለሚወዳት። አሁንም ከሞገስ እጅ ነጥቀው እንዲያመጡለትና ሞገስን እንዲገሉት ይፈልጋል። ግን አሁን ላይ ሞገስና ሞገስ አሁን ላይ ማለት ነው እያሰቡ ያሉት እያቀዱ ያሉት ሞገስና ሉላ ከሀገር ለመውጣት ነው። ከሀገር ለመውጣት ደግሞ ሞገስ ብር ያስፈልገዋል፣ በደንብ ብር ያስፈልገዋል። ብሩም ደግሞ ታግዶበታል፣ ንብረቱም ታግዶበታል። እና ከባድ ነው። አሁን ራሱ ውጭ ለመውጣት ትፈልጋለች፣ ግን በባለፈውም እንደዚህ የፀሐይ ብራን ናፈቀኝ አየሩ ናፈቀኝ ውጭ አስወጣኝ ስትለው ውጭ በወጡበት ነው እንደዚህ አይነት ችግር የተፈጠረው ማለት ነው። እናም በድጋሚ ችግር እንዲፈጠር ስለማልፈልግ ብር ቢገኝ ኖሮ ከሀገር እንወጣለን፣ አለበለዚያ ዝና የሰማንያ ባሌ ስለሆነ የሰማንያ ባሌን ደግሞ ሽማግሌ ሰብስበን እሱ እሽ የሚልም አይመስለኝም እንድፈታው ወይ ደግሞ እንዲፈታኝ አደርጋለሁ ስትልም፣ አይ ዝና፣ መቼ መቼ ሞት እንኳን ቢመጣ አይፈታሽ አንችን፣ አለ ሞገስ። እሺ ምን አይነት አማራጭን ያለን ስትለው፣ ያው እንዳልሽው ብር ቢኖረኝ ከሀገር አስወጣሽ ነበረ፣ ግን ገንዘቤ ንብረቴ በሙሉ እገዳ ላይ ነው፣ ታግዷል። ማሌ ታሳግዳብኛለች። ብቻ መላ አይጠፋም ማለችው። ሁሉም ነገር ቀላል ነው፣ ምክንያቱም ሰውን ያሰራው ሰው፣ ያሰረው ነገር ደግሞ ይፈታል። ሁሉም ነገር በአጭር ጊዜ ውስጥ እንደሚስተካከል ተስፋ አድርጋለሁ። ከዛ በኋላ ነው የምትስመኝ፣ አሁንማ አነሳሳምም ያው የፍቅር ነገር ሆኖ ሊስማት እንዲህ ይቀርባል። አይ አሁን ጊዜው አይደለም ሞገስ ተረጋጋ። ምክንያቱም ሰው ያሰራው ነገር ሰው ይፈታዋል። ምክንያቱም ከሱ ጋር በሰማንያን የተጋባ ነው የህጋዊ ባለቤቴ እንደሆነ አትርሳ። ስለዚህ ሁሉም ነገር ሲያልቅ ከዛ በኋላ እኔ እና አንተ በነፃነት እንኖራለን ስትለው መች ነው በነፃነት የምንኖረው? በጣም እኮ ናፍቀሽኛሉ ላይ ሲላትም ይሄ ልክ አሁን አንተ አጠገቤ እዚሁ እያለ ከራሱ እንዴት እንደምትናፍቀኝ። ሞገስ ግን ታገስ፣ አሁን ጊዜው አይደለም። እኛን ለማጥፋት መሀሊትም ብትሆን ኤፍራታም ብትሆን ዝናም ቢሆኑ ሶስቱም ደፈጣ እየጠበቁ ስለሆነ እናም ደግሞ አንተንም ለማሳገት እያወራ ስለሆነ ጥንቃቄ እናድርግ። አሁን ጊዜው አይደለም እያለች ነው ማሉላ እና ሞገስም አዎ ትክክል ነሽ። ያን ሁላ ንብረት ራሱ አሳግደውብኝ ያ ሁላ ብር አሳግደውብኝ ራሱ። እኔን ለመግደል እየጣሩ ነው። ባለፈው አምልጬ ነው የመጣሁትኝ። እኔ አምልጬ ስመጣ እንዳጋጣሚ አንቺም ደግሞ ዝናን ደብድበሽ የሆነ ቦታ ተደብቅ ያለ ብላ ስነግርኝ በጣም ደነገጥኩኝ። ወይ በቃ ሊገላት ነው፣ እንደዛ ነው ብዬ ፈራሁኝ። ግን እንዳሰብኩት አልሆነም። እኔም አመለጥኩ፣ አንቺም አመለጥሽ። በአጋጣሚ ሁለታችን ተገናኘን። አሁን አንቺን እንደደበቁሽ ያስባል። ግን ቢያስብም የሚፈጠር ካለ ነገር ይፈጠር ብሎ ወስኖ ተነስቷል ሞገስ ማለት ነው።